አንድ ሚሊዮን ሰባ መቶ ሺ ብር ብቻ በመክፈት ምግዛት ይችላሉ። ደንበኞች የልጆች መጫዎች አለ፣ የከርሰ ምድር ውሃ አለ፣ ባካፕ ጀነሬተር አለ፣ በቂ የሆነ ፓርኪንግ እዚህኛው ሳይት ላይ አለ። መቶ ፐርሰንት ለሚከፍል ደንበኛ ሰላሳ አምስት ፐርሰንት ድረስ ዲስካውንት አለ። ሳር ቤት ላይ ነው ለካሪ ሰባ አንድ ሺ ብር ብቻ። ለአቦ ቤተ ክርስቲያን ቅርብ ነው። መስጂድ አለ፣ ቸርቾች አሉ፣ ጊብሰን ትምህርት ቤትም አለ። እንደገና ሌሎች ተጨማሪ እዚ ጋር ያልገለጽኩልሽ ብዙ ፋሲሊቲዎች አሉ። በሶስት ዓመት ውስጥ ወይም በሰላሳ ስድስት ወራት ያለምንም የዋጋ ጭማሪ ምንም አይነት ኢንፍሌንሽን ቢመጣ ምንም አይነት ዋጋ እስካሌሽን አይኖረንም። ሁሉም በተዋዋ በተዋለበት ደንበኛው ሲገዛ ውሉም በተዋለበት ገንዘብ ፕሮግረሱን ወይም የግንባታውን ሂደት እያየ ብሩ መክፈል ይችላል። ጤና ይስጥልን እንደምን አላችሁ ውድ ስለ ቢዝነስ ሚዲያ ቤተሰቦች ስለ ቢዝነስ ሚዲያ እንደሚታወቀ የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃዎችን ድሞ የገበያ ጥናት ወደ እናንተ ያደርሳል በዛሬ ፕሮግራማችን ደግሞ በየሳምንቱ በቤቶች ልማት ላይ የተሰማሩ ድርጅቶችን ስለምንቀኝ ሚሪል ስቴትን መርጠናል ምን አዲስ ነገር አለ አሁን ላይ የወጡ ፕሮጀክቶች አሉ ወይ እነዚህ ፕሮጀክቶች ውስጥ በምን ያህል ዋጋና የካሬ አማራጭ ነው የቀረቡት የሚለውንና ሌሎች መረጃዎች ከእነሱ ለመጠየቅ ቦታው ድረስ ተገኝተናል ይህንን ፕሮግራም እስከ መጨረሻው በመመልከት ደግሞ ሙሉ መረጃው ማግኘት ትችላላችሁ ይህንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት ነው የሚል ካቢዳቤል በካሜራ ሆን አብሮናለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራ ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አረፍ በሽ። አመሰግናለሁ። እንግዲህ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያው እኛ በቻናላችን ተመልካቾቻችንም እንደሚያውቁት የተለያዩ ፕሮግራሞችን እናደርሳለን። ከነዛ መሀል ደግሞ እንደ እናንተ አይነት በቤቶች ልማት ላይ የተሰማሩ ድርጅቶች ጋር የዞርን ቅኝት እናደርጋለን እና ለዛሬ ደግሞ ቴመር ሪል እስቴት መርጠናል። እስኪ ምን አዲስ ነገር አለን እንላችሁ ስለመጣል ራስሽን በማስታወቅ ጀምሪልኝ እና ቴመር ሪል እስቴት ከዚህ በፊት ምን ምን ሰርቷል የሚለውን በአጭሩ ን ነገር ይል ከዚህ በፊት ብዙ ሰዎች ያውቁታል ሪል ስቴትን ና የተወሰኑ አዳዲስ ነገሮች ስላሉ ነው። እናንተም እንግዲህ የመጣችሁት እንዳልሽው ከዚህ በፊት በኢምፖርት ኤክስፖርት ላይ ና በኮንስትራክሽን ላይ በስፋት ሲንቀሳቀስ የነበረ ድርጅት ነው። ከ2010 ጀምሮ ደግሞ ሪል ስቴቱ ላይ በስፋት እየሰራ ያለ ድርጅት ሲሆን ከዚህ በፊት እንደነገርኩሽ ከሰባት በላይ የሚሆኑ ፕሮጀክቶችን ዴሊቨር አድርጓል። እንግዲህ እንደሚታወቀው ደግሞ ከዚህ በፊት ለሽያጭ አውጥተናቸው የነበሩ የተለያዩ ቦታዎች አሉ። አያት፣ ፒያሳ፣ ጋርመንት፣ ሱማሌ ተራ የምንላቸውን ስንሸጥ ቆይ ቆይተናል እንዳልሽ ደግሞ አሁንም በአዳዲስ ነገሮች ደግሞ ተከስተናል። ያው አዳዲስ ነገር ደግሞ ቴምር ይዞ ሲመጣ አብሮት የሚመጣው ደስ የሚሉ ታላላቅ ዲስካውንቶችም አሉ እና ከዚህ በፊት ሳር ቤት ላይ የዛሬ ዓመት አካባቢ አንድ ፕሮጀክት ለሽያጭ አውጥተን ነበር እና በጣም በአጭር ጊዜ ነው ሽያጩ ያለቀው እና ያኔ ብዙ የተከፉ ደንበኞች ነበሩን። እንግዲህ እነሱንም ታሳቢ በማድረግ በድጋሚ ሌላ እድል ለመስጠት አሁን ደግሞ በሳር ቤት በአዋሪ እና ገላን ላይ ቆንጆ ቆንጆ ፕሮዳክቶችን ይዘን መተናል። በጣም ጥሩ እንግዲህ የነገርሽኝ ነበረ ከዚህ በፊት ሪል ስቴት በሪል ስቴቱ ዘርፍ ላይ ስለሰራቸው ስራዎች፣ ከዛም በተጨማሪ ደግሞ ያው አዲስ ነገር ያልሽኝ ሶስት ሳይቶች ላይ በዋናነት ቤቶችን እየሰራችሁ እንደምትገኙ ነግረሽኛል። ና እስቲ ስለ እነዚህ ሳይቶች በዝርዝር ነገሪ ነ አሁን ለያዛችኋቸው ፕሮጀክቶች ምን ይመስላሉ የሚለው መልካም። እንግዲህ በሳር ቤት ላይ ድጋሚ ነው ሳይቱን ያወጣነው፣ ቅድም እንደነገርኩሽ ከዚህ በፊት አሁን ላይ ጥሩ ፕሮግረስ የደረሰ ሳይት አለን። በተሰጠው እስኬጁል መሰረት እየሰራ ያለ ማለት ነው። በድጋሚ ሳር ቤት ሲልክሮድ ሆስፒታል ፊት ለፊት ነው ያወጣ ያወጣ ነው እና ቆንጆ ሳይት ነው። ደንበኞች በረጅም ጊዜ ቀስ ብሎ መክፈል እንዲችሉ ለሶስት አመት ዴሊቨሪ ነው ያወጣ ነው። በዚህም የተለያዩ የካሪ አማራጮች አሉት። ጂፕላስ 21 ነው ህንፃው እና ፋሲሊቲዎች ያው የተሟሉ ናቸው። አሁን በዚህ ከሆነዋል ሪልስቴት ላይ ጥርጣሬ ውስጥ የሚከቱ አይደሉ። ሙሉ ፋሲሊቲ የተሟላለት ነው። ሌክዠሪ አፓርትመንት ስለሆነ ማለት ነው እዛ ላይ ምንድነው የምናደርገው ከሰማኒያ ካሪ ጀምሮ ሁሉም ሰው አፎርደብል ፕራይስ እንዲሆን ብለን ከሰማንያ ካሪ ጀምሮ ነው ያወጣ ነው። ባለ ሁለት እና ባለ ሶስት መኝታ ናቸው ሳርቤት ላይ ያወጣ ነው ማለት ነው ሰማኒያ ካሪ፣ መቶ ስድስት ካሪ እና መቶ አስር ካሪ ባለ ሁለት መኝታዎች ባለሶስት መኝታዎች ደግሞ 39 ካሬ 4 4 እያለን ባለሶስት መኝታዎችንም አቅርበናል ማለት ነው። እንግዲህ ይሄንን ይመስላል የሳር ቤቱ ፕሮጀክታችን። ሁለተኛው ፕሮጀክታችን የመኖሪያ ቤት ያወጣንበት ለሽያጭ አዋሪ ነው። አዋሪ በተለምዶ እንግዲህ ሽፈራው ዘይት ቤት የሚባለው ቦታ ላይ ማለት ነው። እዛ ጋርም በተመሳሳይ የተለያዩ የካሬ አማራጮች ያሉት የብዙን ሰው ጥያቄ ወይም የብዙ ክላይንቶቻችንን ጥያቄ ሊመልስ የሚችል አይነት የካሬ አማራጮች እና ዋጋ ከታላቅ ዲስካውንት ጋር ማለት ነው ያው ሁሌም ቴምር የሚታወቀው አዳዲስ ሳይቶችን ፕሮጀክቶችን ለሽያጭ ሲያወጣ ትልልቅ የሆኑ ዲስካውንቶችንም አብሮ ነው አየዞ የሚወጣው እና በዚህ እንግዲህ በጣም ይታወቃል። እንዳልሽው ሦስተኛው ፕሮጀክታችን የሚሆነው ገላን ያለው ሳይታችን ነው ቦታ ለንግድ የሚሆን ቦታ ነው ያለው። የንግድ ሱቆችን ነው የመጣ ነው ማለት ነው። ከመኖሪያ ቤት በተጨማሪ በሱቅም አማራጭ እንደመጣችን አማራጫቸውን ነገርሽኝ። ቅድም ዲስካውንት እያልሽ ነበር። ወደ ዲስካውንቱ ስንመጣ መደበኛ የሆነው አከፋፈል የምንለው አንድ ደንበኛ 20 ፐርሰንት ቅድመ ክፍያ መክፈል አለበት። ቀሪውም በ36 ወራት ውስጥ በፕሮግረስ በግንባታ ሂደት ያለምንም የዋጋ ጭማሪ ነው፣ ያለምንም የዋጋ ጭማሪ የግንባታውን ሂደት እያየ በ36 ወራት ውስጥ መክፈል ይችላል። ይሄኛው አንደኛው ኦፕሽን ነው። ሁለተኛው ግን ከ20 ፐርሰንት በላይ ወይም ከ30 ፐርሰንት ጀምሮ ለሚከፍሉ ደንበኞች የምንሰጣቸው የተለያየ ዲስካውንቶች አሉ። ያ ዲስካውንት እንዳለ ሆኖ ዋናውና ትልቁ ዲስካውንታችን ግን 65 ፐርሰንት ለሚከፍል ደንበኛ እኛ 35 ፐርሰንቱ ነፃ ነው እናደርግለታለን ያ ማለት መቶ ፐርሰንት ለሚከፍል ደንበኛ 35 ፐርሰንት ድረስ ዲስካውንት አለ። በብር ሲሰላ በጣም ብዙ ብር ነው። ይሄ ትንሽ የሚባል አይደለም። ሶ ይሄ ዲስካውንት ለሁሉም ይሰራል ማለት ነው፣ ለሁለቱም የአፓርትመንት ሳይቶች ይሰራል ማለት ነው። በጣም ጥሩ። ያው ስለ ካሬው አነሳን፣ እንዲሁም ደግሞ ስላላችሁ አሁን ላይ ስላመጣችሁ ዲስካውንት እየነገርሽኝ ነበርና ያው ሌላው ጥያቄ የሚሆነው ደግሞ ዋጋው ነው። በምን ያህል ዋጋ ነው እነዚህ ቤቶች እያቀረባቸው ያላቸው? ያው እንደሚታወቀው አብዛኛውን ሀገራችን ላይ አብዛኛውን የቤት ፈላጊዎች በፐርሰንት ሲሰላ መካከለኛ ገቢ ያላቸው ናቸው እና ቅድም እንዳልኩሽ ይህንን ታሳቢ ተደርገው ነው ይሄ ዋጋ የወጣው። ሰው እንደየፍሎሩ ዋጋ የሚለያይበት አለ። አሁን እንደነገርኩሽ የቤቶች ዋጋ የአፓርትመንት ሽያጭ ያወጣ ነው አቧሪ ላይና ሳር ቤት ላይ ነው። ስለዚህ ሳር ቤት ላይ ያወጣ ነው ዋጋ ምንድነው በካሪ መቶ አስር ሺህ ብር ያወጣ ነው ዋጋ አለ። በካሪ መቶ አስር ሺህ ብር የሚሆነው መቼ ነው? ደንበኛው ሀያ ፐርሰንት ቅድመ ክፍያ ከፍሎ ቀሪውን በሶስት ዓመት ለመክፈል ሲያስብ ነው። ካልሆነ ግን እንዳልኩሽ ከሀያ ፐርሰንት በላይ ወይም ከ30 ፐርሰንት ጀምሮ ለሚከፍሉ ደንበኞች የተቀመጡ የተለያየ አይነት ዲስካውንቶች አሉ። ሙር ደግሞ ቢሯችን ቢመጡ ያንን ፕሪፍሌ ማስረዳት እንችላለን። ካልሆነ ግን መቶ ፐርሰንት ለሚከፍሉ ወይም 65 ፐርሰንቱን ከፍሎ 35 ፐርሰንቱ ዲስካውንት የሚደረግለት ከሆነ በካሬ 71 ሺህ ብር ብቻ። ያ ማለት 80 ካሬዋን ብናይ ወደ 5 ሚሊዮን 791 ሺህ ብር ጠቅላላ ዋጋ ነው የሚሆነው ማለት ነው። እንግዲህ በዚህ ብር በዚህ ሰዓት ቤት ማግኘት በጣም ከባድ ነው፣ አይደለም። ኦልሞስት መኪና የሚገዛ ብር ማለት እንችላለን ይሄን ብር እና አሁን ካለው ሁኔታ አንጻር ማለት ነው። ለዛው ሳር ቤት ላይ ነው እንደዚህ አይነት ሴት ፕሮቫይድ እያደረግን ያለ ነው እና በጣም ቆንጆ ነው። በካሬ ሰባ አንድ ሺህ ብር ለተለያዩ ካሪዎች ቅድም ለዘረዘርኳቸው ካሪዎች ይሆናሉ፣ ባለ ሁለትም ባለሶስትም መኝታ ማለት ነው። ስለዚህ በካሬ ሰባ አንድ ሺህ ብር ማለት እንችላለን። ስለዚህ ከዝቅተኛ ሰባ አንድ ሺህ ብር ጀምሮ እናንተ ጋር ቤት ማግኘት ይችላል። በትክክል አዋሬ ገም ስንመጣ ደግሞ ኦልሞስት ብዙ ልዩነት የላቸውም። አዋሬገም በካሬ የመቶ ሰባት ሺህ ብር ጀምሮ ነው እየሸጥን ያለ ነው። እዛ ገም ተመሳሳይ የሆነ ዲስካውንት አለ። ወደ 35 ፐርሰንት ዲስካውንት ስላለ ጥሩ ወፈር ናቸው የተቀመጡት ማለት ነው። ዘርዘር አድርገሽ ነው እያብራራሽልኝ ያለሽው እና ሌላው ገበያ ያከፋፈል ሁኔታው ነው ይህንን ዋጋ ነገርሽ። ዋጋውን ደግሞ በምን መልኩ ነው የምንከፍለው የሚለውን ነገር የብዙ ሰዎች ጥያቄ ነው ብዬ ስላሰብኩኝ ነው። እስኪ ያከፋፈል ሁኔታችሁ ምን ይመስላል? ያከፋፈል ሁኔታው በተወሰነ መጠን ቅድም ለማብራራት እንደሞከርኩት ከሀያ ፐርሰንት ጀምሮ ብር ያለው ሰው ይህን ቤት መክፈል ይችላል። ለምሳሌ አንድ ሚሊዮን ሰባት መቶ ሺ ብር ያለው ሰው ለዚህ ቤት ቅድመ ክፍያውን ከፍለው ቀሪውን ቀስ እያለ በሶስት ዓመት ውስጥ ወይም በሰላሳ ስድስት ወራት ያለ ምንም የዋጋ ጭማሪ ምንም አይነት ኢንፍሌሽን ቢመጣ ምንም አይነት ዋጋ እስካሌሽን አይኖረንም ማለት ነው። ሁሉም በተዋዋለበት ደንበኛው ሲገዛ ሁሉም በተዋዋለበት ገንዘብ ፕሮግረሱን ወይም የግንባታውን ሂደት እያየ ብሩ መክፈል ይችላል። አይ ካለ ግን ከዛ በላይ አቅም ያለው ሰው ከሆነ ወይም ከዛ በላይ መክፈል ይችላለው የሚል ሰው ከ30 ፐርሰንት ጀምሮ መክፈል ይችላል። እንዳልኩሽ የተለያየ ዲስካውንት አለን። ትልቁ ዲስካውንታችን የምንለው ግን 65 ፐርሰንቱን ከፍሎ እኛ 35 ፐርሰንቱን ኦፍ እናደርግለታለን ማለት ነው። እሺ፣ ያው አሁን የነገርሽኝ ዋጋ የመኖሪያ ቤቶቻችሁ ናቸው አይደለ? ስለዚህ ገላን ላይ ደግሞ የሱቅ አማራጮች እንዳሏቸው ነገርሽኛል። እስኪ የሱቅ አማራጮቻችሁ ዋጋቸው ምን ይመስላል? ገላን ላይ እንግዲህ ያወጣነው ፕሮጀክት እንዳልኩሽ የንግድ ሱቆች ናቸው። ያው ገላን አካባቢ በጣም ስፔሻ ይሄ ኮንዶሚኒየሙ አካባቢ በስፋት የመኖሪያ ሰፈር ነው። በጣም ብዙ ሰው የሚኖርበት ነው። እና ለዛ ጥሩ የሚባል ሞል፣ ጥሩ የሚባል የንግድ አካባቢዎች፣ ንግድ ሱቆች ያስፈልጋሉ። ያንን ታሳቢ በማድረግ ነው ሳይት ያወጣ ነው። በጣም ቆንጆ ፕሮጀክት ነው። እዛ ላይ ከ24 ካሬ ጀምሮ ነው ለሱቅ ሽያጭ ያወጣ ነው። 24 ካሬውን በ500ሺ ብር ቅድመ ክፍያ ብቻ ከፍሎ ወይም ደግሞ በ2.5 ሚሊዮን ጠቅላላ ዋጋ ማለት ነው። 2 ሚሊዮን 500ሺ ብር ብቻ በመክፈል 24 ካሬ የንግድ ሱቆችን መግዛት ይችላሉ ደንበኞች። እንግዲህ ይህንን አፎርድ ማድረግ ብዙ ሰው ይችላል ብዬ አስባለሁ። በጣም ጥሩ ዋጋ ነው የተሰጠው ለዚህ ቦታ። እንዳልኩሽ ሰዎች በብዛት የሰፈሩበት ቦታ ስለሆነ ሙር ሱቆች ይፈልጋሉ እዛ አካባቢ ማለት ነው። ሰው 2 ሚሊዮን 500ሺ ብር ጠቅላላ ዋጋ ወይም 500ሺ ብር ከፍሎ ሱቁን የራሳቸው ማድረግ ይችላሉ። 100 ፐርሰንት ለሚከፍል ደንበኛ 10 ፐርሰንት ዲስካውንት ይኖረናል ማለት ነው ልክ እንደሌሎች ሌሎቹ ሳይቶቻችን ቀደም እንዳልኩሽ የማስታወቂያ ዋጋ ስለሆነ አስር ፐርሰንት ዲስካውንት ደግሞ ከሱቆቹ ላይ ይኖረነው የላን። እንዳልኩሽ በጣም ሱቅ የሚፈልግበት ቦታ ነው ብለን አሰስመንት ሰርተን ነው እዛ ላይ ሳይቱን ያወጣ ነው። ሜን ሮድ ላይ ነው፣ ለመገበያያ ቅርብ የሆነ ቦታ ነው። በጣም ምቹ ቦታ ነው ማለት ነው። እሺ፣ ጥሩ ቆይታ አድርገናል። ስለነበረን ቆይታ አመሰግናለሁ። ግን በመጨረሻ ደግሞ ማለት የምትፈልጊው ነገር ይኖራል ብዬ ስላሰብኩኝ እስኪ እድል ስጥሽ። መልካም እንግዲህ፣ በመጨረሻ ማለት የምፈልገው ያው ዲስካውንት ወይም ቅናሽ ሲወጣ ለረጅም ጊዜ የሚቆይ አይደለም፣ ብዙ ጊዜ አይደለም። ሶ ይህንን ዲስካውንት በጣም በ ፍጥነት መግዛት የሚፈልጉ ደንበኞች መረጃ ማግኘት የሚፈልጉ ደንበኞች እንግዲህ በምናስቀምጠው ስልክ በፍጥነት ኮንታክት ያድርጉንና ያለውን ቀሪ መረጃ በደንብ መውሰድ ይችላሉ። ይሄ እድል እንዳያመልጣችሁ፣ ያው ያምነው ነገር እንዳይደገም ማለት ነው። በድጋሚ አሁንም ብዙ ሰዎችን ተሳታፊ ለማድረግ ነው ይህንን ቅናሽ ያወጣ ነው። እንግዲህ ከዚህ ባለፈ ደግሞ ቦታው ላይ የተገኝታችሁ ቀሪውን ሳይቶችን ማየት ትችላላችሁ። የስራ ባልደረባይን አብራችሁ ትሄድና ያለውን ዲቴል ደግሞ እዛ ማየት ትችላላችሁ። ደስ ይለኛል። አመሰግናለሁ በጣም በድጋሚ መልካም ቀን። እንኳን ደና መጣሽ፣ እንኳን ደና ቆየሽ። ቅድም ከባልደረባሽ ጋር ቢሮ ላይ ጥሩ ቆይታ አድርገናል። አሁን ደግሞ ሳይት ላይ ተገኝተን ጥሩ ቆይታ እናደርጋለን እናረጋለን ብዬ አስባለሁ እና እስኪ ስሙሽን በማስተዋወቅ ጀምሪልና የትኛው ሳይታችን ላይ ነው የምንገኘው የሚለው እሺ። እንኳን ደና መጣሽ በድጋሚ። ራርቱ እባላለሁኝ። በቴምር ሪል ስቴት የሽያጭ ባለሙያ ነኝ። አሁን የምንገኘው ሳር ቤት የሚገኘው ሳይታችን ላይ ነው ማለት ነው። እሺ፣ ሳር ቤት ላይ ነው የምንገኘው ብለሽኛል። እዚህ ሳር ቤት ላይ በምን አይነት የካሪ አማራጮች ነው ቤቶች እያቀረባችሁ? ይሄኛው ሳይታችን እንግዲህ ከአንድ አመት በፊት ሽጨን የጨረስ ነው የሳር ቤት ሳይታችን ነው። በደንበኞቻችን ጥያቄ መሰረት ብዙ ደንበኞቻችን ሳር ቤት ላይ ቤት መግዛት ይፈልጋሉ። ያንን ታሳቢ በማድረግ ድርጅታችን ቴምር ፕሮፐርቲስ እንደገና ሳር ቤት ላይ አዲስ ሳይት አውጥቷል ማለት ነው። ከዚህ በተጨማሪ ይሄኛው እንግዲህ ተሽጦ ያለቀ ነው። በአንድ አመት ውስጥ ነው ይሄ የምታዩ ሁሉ ግንባታ ያጠናቀቀው፣ እዚህ ጋር የምታዩንም ፋሲሊቲ ጭምር ማለት ነው። በአንድ አመት ውስጥ ነው ሰርተን ነው ያስጠናቀቅ ነው። አዲስ ሳይት ሳር ቤት ላይ ሌላ ሳይት አለ ማለት ነው። ያው ብዙ ጊዜ ሰዎች መኖሪያ ቤትን ሲገዙ ዋናው ጥያቄያቸው የሚሆነው ፋሲሊቲ ነው ማግኘት ይፈልጋሉ። እና ከዛ አንጻር በፊት ለፊትም እያየሁኝ ነው አንዳንድ ነገሮች ግን በፋሲሊቲ ምን ያህል የተሟላ ነው። ሳይት ስንመርጥ ከመጀመሪያ ጀምሮ ፕራይም የሆኑ ሎኬሽኖችን ነው የምንመርጠው። እዚ ጋር እንደምታዩ መንገድ ዳር ነን ሳርቤት ለዚኛው ሳይት ማለት ነው። እንደምታዩ የልጆች መጫወቻ አለ፣ የከርሰ ምድር ውሃ አለ፣ ባካፕ ጀነሬተር አለ፣ በቂ የሆነ ፓርኪንግ እዚኛው ሳይት ላይ አለ። እንደገና አሁን አዲስ ያወጣ ነው ሳይታችን ላይ ያ ማለት ስልክ ሮድ ሆስፒታል ፊት ለፊት ላይ ነው ያወጣ ነው። እዛ ጋር ለአቦ ቤተ ክርስቲያን ቅርብ ነው። መስጂድ አለ፣ ቸርቾች አሉ ጊብሰን ትምህርት ቤትም አለ እንደገና ሌሎች ተጨማሪ እዚህ ጋር ያልገለጽኩልሽ ብዙ ፋሲሊቲዎች አሉ ማለት ነው ስለዚህ ሳይትን በምንመርጥበት ሰዓት ለማህበረሰቡ ወይንም ደግሞ ለደንበኞቻችን ምቹ የሚሆን ፕራይም ሎኬሽንን መርጠን ነው ለሽያጭ የምናወጣው በጣም ጥሩ ያው ስለ ዲስካውንት እያነሳችን ነበር ቢሮ ላይ እና ይሄኛው አዲሱ ሳይታችሁ ላይ ይሄኛው ዲስካውንት አለ ወይ በጣም ደስ የሚል ዲስካውንት ነው ያለው ነገር ግን ለረጅም ጊዜ የሚቆይ ዲስካውንት አይደለም ነግራሽ ይሆናል ባልደረባ ኢየሩሳሌም 35 ፐርሰንት የሚያክል ትልቅ ዲስካውንት አለ ማለት ነው ከዛም በተጨማሪ ደግሞ ሰላሳ ፐርሰንት ጀምሮ ለሚከፍሉ ደንበኞቻችን የተለያየ አይነት ዲስካውንት አለ። እሺ እንግዲህ አሁን ስለምንገኝበት ሳይት ጥሩ ማብራሪያ ሰጥተሽኛል። እስቲ በተሻለ ደግሞ ሌሎች ጥያቄዎችንም ግንባታውን እያየን መነጋገር። በጣም ጥሩ ይሄ የምታዩት የሳር ቤት ሳይታችን ነው። ቅድም እንደነገርኩሽ በጣም በሚገርም ፍጥነት ነው በተባለለት የግንባታ ጊዜ እዚህ ደረጃ ላይ የደረሰው ማለት ነው። በአንድ አመት ውስጥ ነው፣ በአንድ አመት ውስጥ ነው። ታች ያየሹም አይነት ፋሲሊቲ የተሟላለት አሁን ፓርቲሽኑም አልቋል። በጣም ጥሩ ደረጃ ላይ ነው ያለው ማለት ነው። በተባለለት ጊዜ ለደንበኞቻችን እናስረክባለን። በጣም ጥሩ። ያው ስለ ሪል ስቴት ሲነሳ ብዙ አይነት ሪል ስቴቶች አሉ ሀገራችን ውስጥ እንደሚታወቀው እና ቴምሪል ስቴትን ምን ለየት ያደርገዋል? ቴምሪል ስቴትን ብዙ ነገር ለየት ያደርገዋል ብ ያስባለሁ ቅድም እንደነገርኩሽ ፕራይም ሎኬሽኖችን ነው የሚመርጣው። ከዛ በተጨማሪ ደግሞ ትልቁ ነገር በተባለው ጊዜ ያስረክባል። እንደገና ደግሞ ምንም አይነት የዋጋ ጭማሪ አይኖርም ማለት ነው። ለምሳሌ አንድ ደንበኛ ከኛ ቤት በ5 ሚሊዮን ብር ዛሬ ቢገዛ የዛሬ 3 አመት ቤቱን የምናስረክብ ከሆነ ምንም አይነት የዋጋ ጭማሪ ሳይደረግበት በተባለው ጊዜ እየከፈለ በ5 ሚሊዮን ብር ቤቱን እናስረክበዋለን ማለት ነው። ምክንያቱም የኮንስትራክሽን ካምፓኒው የእኛ ስለሆነ ቤቱን ሳናስረክብ መቆየታችን የሚጎዳው እኛ ራሳችንን ስለሆነ በተባለው ጊዜ ማስረከባችን እኛኑ ነው የሚጠቅመው ማለት ነው። ይሄ ይሄ ቴምርን ለየት ያደርገዋል። እሺ እንግዲህ ያው እነዚህ ሳይቶቻችሁ ከዋጋ አንጻር ሲሆን ይመስላሉ በምን ያህል ዋጋ ማግኘት ይችላል? ከዋጋ አንጻር ብለሽ ከጠየቅሽኝ ቅድም ሳልጠቅስልሽ ያለፍኩት ቅናሽ ሲያወጣ ቴምር ፕሮፐርቲስ 35 ፐርሰንቱን ራሱ ነው ከበር የሚያደርገው ማለት ነው። ማለትም እየኖርን እንከፍልበታለ ምናምን የሚባል ነገር የለም። 65 ፐርሰንቱን ደንበኛው ይከፍላል፣ 35 ፐርሰንቱ ይቀራል ማለት ነው ድርጅቱ ከበር ያደርግበታል ማለት ነው ሌላው አዲሱ ሳይታችን ላይ ቆንጆ የሆነ ዲስካውንትን የተደረገው ቅድም እንዳልኩሽ በካሬ ከመቶ አስር ሺህ ብር ጀምሮ አለ ከሰማኒያ ካሬ ጀምሮ ባለ ሁለት መኝታ እና ባለ ሶስት መኝታ ቤት አማራጭ አለ ከሰማኒያ ካሬው በመቶ አስር ሺህ ብር ብንወስድ ቀስ ብሎ መክፈል የሚፈልግ ደንበኛ ማለት ያ ማለት አንድ ሚሊዮን ሰባት መቶ ስልሳ ሺህ ብር ቀድሞ ከፍሎ ሀያ ፐርሰንቱን በሶስት ዓመት ጊዜ ውስጥ ቀስ እያለ ፕሮግረሱን እያየ ከፍሎ ይጨርሳል ማለት ነው አሊያም ደግሞ ገንዘብ እጄ ላይ ያለ የሚል ሰው መቶ ፐርሰንት መክፈል እችላለሁ የሚል ደንበኛችን ሲመጣ ሰማንያውን ካሬ በ5 ሚሊዮን 760 ሺህ ብር የራሱ ማድረግ ይችላል ማለት ነው። እሺ ያው ዋጋውን እየዘረዘርሽልኝ ነበረ በዝርዝርና የካሬ አማራጮቹ ስም ይመስላል። የካሬ አማራጮቹ ሳር ቤት ላይ እንዳልኩሽ ከ80 ካሬ እስከ 152 ካሬ ድረስ አለን። ሌላው ደግሞ አሁን በቅርብ አዲስ ያወጣ ነው ሌላ ሳይት አለ ከሳር ቤቱ ሳይት ጋር አዋሬ ላይ ከ80 ካሬ እስከ 145 ካሬ ካሬ አማራጭ አለን። ዋጋው ደግሞ ከ107 ሺህ ብር ጀምሮ ነው ማለት ነው። እዛም ላይ በተመሳሳይ መልኩ 100 ፐርሰንት ለሚከፍል ደንበኛ 35 ፐርሰንት ቅናሽ እናረግ እንደገና ደግሞ ከ30 ፐርሰንት በላይ ለሚከፍል ደንበኛ ቢሮ መጥቶ ማውራት ይችላሉ። የተለያዩ አይነት የዲስካውንት አማራጮች አሉ ማለት ነው። ሌላው ደግሞ ከዚህ በፊት ቅድም እንደነገርኩሽ ፒያሳ ላይ ነበር የንግድ ሱቆችን ስንሸጥ የነበረው። አሁንም ፒያሳ ላይ ለሚፈልጉ ደንበኞቻችን ስቶኮች አሉን ጥቂት ቢሆኑም። እንደገና ደግሞ አዲስ ሳይት ገላል ላይ አውጥተናል ማለት ነው። ገላል ላይ 23 ካሬ ጀምሮ የንግድ ሱቆችን በ25 ሚሊዮን ብር ጠቅላላ ክፍያ መግዛት ይችላሉ። እዛም ላይ ዲስካውንት አለው። ቴምር 100 ፐርሰንት ለሚከፍል ደንበኛ ዲስካውንት ይኖረዋል። ማለት እንግዲህ አሁን ስላለንበት ሳይትም ሌሎችም አሁን ላይ እየገነባቸው ያላችሁትንም ሳይቶች በዝርዝር እየነገር ነበረ። በመጨረሻ ደግሞ ማለት የምትፈልጊ ማስተላለፍ ትፈልጊ መልክት ካለ ግቡ። ደንበኞቻችን ባቀረቡልን ጥያቄ መሰረት ነው አዲሱን የሳር ቤት ሳይታችንን ያወጣ ነው። አሁንም እድሉ እንዳያመልጣቸው እና የዚህ ደግሞ ታላቅ ቅናሽ ተጠቃሚ እንዲሆኑ ስልክ እናስቀምጣለን። በዛ ስልክ እየደወሉ ቀጠሮ በማስያዝ ቢሮ መጥተው ያለውን ነገር መጨረስ ይችላሉ ማለት ነው። እንደ ተመለከታችሁት በቲም ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። አሁን ላይ በተለይ ሶስት ዋና ዋና ሳይቶች እንዳሏቸው እና እነዛ ሳይቶች ላይ ደግሞ የተለያዩ ቤቶችን በተለያዩ የካሪያ አማራጭና ዋጋ ይዘው እንደቀረቡ በዚህ ቪዲዮ ወደ እናንተ አድርሰናል። እኛ መረጃውን ለማግኘት ችለናል ማለት ነው። እናንተ ደግሞ እነሱ ማግኘት የምትፈልጉ ከሆነ ከስር በሚቀመጥላችሁ ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።